በዚህ ቪዲዮ ሮድ ሳይን ወይም የመንገድ ምልክት አይነት የሆነውን ሶስተኛውን ክፍል ጋይድ ሳይን ወይም መረጃ ሰጪ የመንገድ ምልክትን እናያለን። ጋይድ ሳይን ወይም መረጃ ሰጪ የመንገድ ምልክት ልዩ ልዩ መረጃዎችን በጽሁፍና በስዕል በያዘ ሰሌዳ ወይም ቦርድ መረጃን ያስተላልፋሉ። መረጃዎቹም አቅጣጫን አመልካች የመንገድ ዳር ምልክቶችን፣ የመንገድ ቅድመ ሁኔታዎችን የመንገድ ዘላቂ መሆንንና አለመሆንን የከተሞችን አቅጣጫ ርቀት፣ የመሳሰሉትን በጽሁፍና በቀስት በታገዘ መልእክት አቅጣጫዎችን ይጠቁማሉ። ይህም አሽከርካሪዎችን በተለያየ ሁኔታ ያግዛቸዋል። መዳረሻቸውን እንዲያገኙ፣ ግራ እንዳይጋቡ፣ ቅድመ ግምት መረጃዎችን በመስጠት የአቅጣጫ ለውጦችን አስቀድመው እንዲወስዱ ያግዛቸዋል። ጋይድ ሳይን ወይም መረጃ ሰጪ ምልክት የተለያዩ የባክግራውንድ ቀለም አይነቶችን ይጠቀማሉ። ከእነዚህም ውስጥ ብሉ ወይም ሰማያዊ፣ ይህ አይነት ምልክት የሚገኘው ናሽናል ሩት ወይም ኢምሬቶችን የሚያገናኙ መንገዶች ላይ ሲሆን ኢምሬት ኢምበለም ሩትን የያዘ ነው። ግሪን ወይም አረንጓዴ፣ ይህ አይነት ምልክት በከተማ ውስጥ በዋና መንገድ ላይ የሚገኝ ምልክት ነው። ነጭ ወይም ዋይት፣ ይህ አይነት ምልክት በሎካል ፖይንት ወይም ሰፈር ውስጥ ባለ መንገድ የሚገኝ ምልክት ነው። ብራውን ወይም ቡኒ ተጨማሪ መረጃዎችን የሚሰጡ ምልክቶችን ወይም ሲምቦል ተጠቅሙ መረጃዎችን ያስተላልፋል። ኤግዛምፕልስ ኦፍ ኢምበላም በጋይድ ሳይን ወይም መረጃ ሰጪ ምልክት አይነቶች የሚጠቀሙት ኢምበላም ወይም ሲምቦል ወይም ምልክት አይነቶች ኢምሬ ጥሩት ኢምበላም በፋልከን ወይም ጨልፊት ስዕል ላይ ኢም ፊደልና ሁለት ወይም ሶስት ዲጂት ቁጥሮችን ይጠቀማል። ይህም አንዱን ኢምሬት ከሌላው ኢምሬት ጋር የሚገናኝበትን ነጥቦች ያሳየናል። ዱባይ ሩቲን በለም በዱባይ ውስጥ በሚገኙ መንገዶች ላይ በፎልድ የዲ ፊደልና ሁለት ወይም ሶስት ዲጅት ቁጥሮችን ተጠቅሞ አቅጣጫዎችንና መረጃዎችን ያሳውቀናል። ጋይድ ሳይን ታይፕ ወይም መረጃ ሰጪ የምልክት አይነቶች ትሬል ብሌዚንግ ጋይድ ሳይን፣ አድቫንስ ጋይድ ሳይን፣ ኤግዚት ዳይሬክሽን ሳይን እና አዘር ኢምፖርታንት ሳይን። እነዚህንም እንደሚከተለው እናያቸዋለን። ትሬል ብሬዚንግ ጋይድ ሳይን የምንፈልገውን መንገድ የሚጠቁሙ ናቸው። በላያቸው ላይ ምልክት ወይም ቁጥር ያላቸው አሽከርካሪዎች የሚፈልጉትን መዳረሻ የሚወስዳቸው መንገድ ላይ መሆናቸውን የሚያሳውቁ ናቸው። ስድስት አይነት በብዛት ጥቅም ላይ የሚውሉ ትሬል ብሌዚንግ ጋይድ ሳይን አይነቶች አሉ። እነዚህም ኤርፖርት ሳይን የኤርፕሌን ምስል የያዘና ወደ ኤርፖርት አቅጣጫ የሚጠቁም ነው። ሁለተኛ ሲቲ ሴንተር ሳይን ወደ ሲቲ ሴንተር አቅጣጫ የሚጠቁም መረጃ ሰጪ ምልክት ነው። ሶስተኛ ኢምሬት ሩት ሳይን የፋልከን ወይም ጭልፊት ምስል ላይ የኢ ፊደልና ሁለት ዲጂት ቁጥር ያለው አንዱን ኢምሬት ከሌላው ኢምሬት ጋር የሚያገናኝ መንገድ ነው። ዱባይ ሩት ሳይን በላዩ ላይ የዲ ፊደልና ሁለት ዲጂት ቁጥር ያለበት የዱባይ መንገዶችን አቅጣጫዎችን የሚጠቁም ነው። ፍሪዌይ ሳይን ይህ የፍሪዌይ ሳይን የያዘ ፍሪ ወይ ወይም የፍጥነት መንገድ የሚገኝበትን አቅጣጫ ያሳየናል። ቱሪስት ዴስቲኔሽን ሳይን መደቡ ቡኒ የሆነ በብዛት የቱሪስት መዳረሻዎችንና ሌሎች ላንድ ማርክ አቅጣጫዎችን ይጠቁመናል። ሁለተኛ የጋይድ ሳይን ወይም መረጃ ሰጪ ምልክት የሆነው አድቫንስ ጋይድ ሳይን። አድቫንስ ጋይድ ሳይን በላዩ ላይ ሩት ኢምበለም፣ ትሬይል ብሬዚንግ ሳይን እና የአቅጣጫ መረጃዎችን የያዘ ነው። አሽከርካሪ ወደሚፈልገው አቅጣጫ የሚያመቸውን መስመር በመያዝ ማሽከርከር ይኖርበታል። ኤግዚት ዳይሬክሽን ሳይን አሽከርካሪዎች ኤግዚት ለማድረግ ትክክለኛ መስመር ላይ መሆናቸውን መረጃ የሚሰጥ የምልክት አይነት ነው። ባለ ነጭ መደብ ሆኖ ጥቁር ቀስት ምልክት ያለበት መስመር ከዋናው መንገድ ሙሉ በሙሉ የሚያስወጣን ሲሆን፣ ሰማያዊ መደብና ነጭ ቀስት ያለበት ደግሞ ቀጣዩን ኤግዚት የምናደርግበትን መስመር የሚያሳየን ነው። አዘር ኢምፖርታንት ሳይን የተለያዩ መረጃዎችን ለአሽከርካሪዎች የሚሰጡ የምልክት አይነቶች ናቸው። ከእነዚህም ውስጥ ኖ ስሩ ሮድ መንገዱ ከፊት ለፊት ዝግ ስለሆነ ሌላ አማራጭ መንገድ እንድንጠቀም መረጃ የሚሰጥ ነው። ፕራዮሪቲ ኦቨር ቨክል ፍሮም ዘ ኦፖሲት ሳይድ በተቃራኒ አቅጣጫ ለሚመጣው ተሽከርካሪ ቅድሚያ እንድንሰጥ መረጃ የሚሰጥ ነው። ፓርኪንግ ሳይን የፓርኪንግ ቦታ መኖሩን መረጃ የሚሰጥ ነው። ሆስፒታል ሳይን ሆስፒታል መኖሩን መረጃ የሚሰጥ ምልክት ነው። ካውንትዳውን ማርከርስ ምልክት ከሌላ የምልክት አይነት ጋር አንድ ላይ ሆኖ ለመድረስ የቀረንን ርቀት የሚያሳየን ነው። እያንዳንዱ መስመር መቶ ሜትር ርቀትን ይወክላል። በብዛት ማደያ አደባባይ ፓርኪንግ ሆስፒታል ምልክት ጋር ይገኛል። ኖ ተርኒንግ ፎር ሎሪስ ለጭነት መኪና ዩተርን የተከለከለ መሆኑን መረጃ የሚሰጥ ምልክት ነው። ሰፕሊመንተሪ ኢንፎርሜሽን ሳይን ኖ ዌቲንግ ቆሞ መጠበቅ የተከለከለ መሆኑን መረጃ የሚሰጥ ነው። መውረድ ና መጫን ብቻ ይቻላል። ፓርኪንግ ፎር ካንትሪ ዲፕሎማት ካር ኦንሊ ፓርኪንግ ለዲፕሎማት መኪና ብቻ። በብዛት በኢምባሲ አካባቢ ይህንን ምልክት ታዩታላችሁ። ዳይቨርሽን ኦፍ ትራፊክ ሩት ይህ ምልክት በጊዜያዊ ነት የሚቀመጥ ሲሆን በኮንስትራክሽን ዞን ወይም መንገድ ጥገና ወይም ለውጥ በሚደረግበት ጊዜ የሚቀመጥ ነው። አዘር ሰፕሊመንታሪ ሳይን ይህ ምልክት ከሌሎች ምልክቶች ጋር ተያይዞ የሚቀመጥ ሲሆን ስለ ቦታው ርቀት ወይም መረጃ የሚሰጥ ነው። ሪፍሌክቲቭ ማርከር ፖስት በብዛት ከርቭ ላይ የሚገኝ ሲሆን አሽከርካሪዎችን ከርቭ ቦታ ላይ መድረሳቸውንና ከርቭ ጠብቀው እንዲዞሩ መረጃ የሚሰጥ ነው። ሌን ዩዝ ሲግናል ማሽከርከር የምንችልበትንና የማንችልበትን መስመር መረጃ ይሰጠናል። ሌኒሄድ ሄድ ኦፕን ከፊት መስመሩ ክፍት ነው። ከፊት መስመሩ ክፍት መሆኑና መጠቀም እንደምችል መረጃ የሚሰጥ ነው። ሌን ሄድ ክሎዝ ከፊት መስመሩ ዝግ ነው። ከፊት መስመሩ ዝግ ስለሆነ መጠቀም እንደማንችል መረጃ የሚሰጥን ነው። ሪዲስ ስፒድ ነው፣ ፍጥነታችሁን ቀንሱ። ድኖት ኢንተርጃንክሽን በብዛት ትራም ወይም ባቡር ያለበት ቦታ ላይ ሲገኝ የመንገዱ ነው ሙጫ ወይም ኤግዚት ክፍት ካልሆነ በቀር ጃንክሽን መግባት ወደ ጃንክሽን መግባት ይከለክላል። ፔናልቲ ፎር ሬድ ላይት የመብራት ቅጣት፣ መብራት መጣስና ለአደጋ ምክንያት መሆን የሚያስከትለውን ቅጣት ማክሲመም 30 ሺህ ድርሃም እና መንጃ ፍቃድ እስከ መታገድ እንደሚያደርስ መረጃ የሚሰጠን ነው። ኪፕ ኦፍ ትራምዌ ይህ ምልክት ለእግረኞች ከባቡር መስመሩ ላይ እንዳይሆኑ የሚያሳይ ነው። በተጨማሪም ቅጣቱ እዛ ላይ እንደተገለጸው እስከ 1 ሺ ድራም ቅጣት አለው። ቫሪብል ሚሴጅ ሳይን ቪኤምኤስ፣ የተለያዩ መልእክቶች ማስተላለፊያ ከፊት ለፊት ያለውን የመንገድ ሁኔታዎች የሚያሳይ የወይዘር ኮንዲሽን ትራፊክ ሁኔታውን፣ ኮንስትራክሽን ስራና ወዘተው የሚነግረን ነው። ሳሊክ ሳሊክ የአረበኛ ቃል ሲሆን ትርጉሙም ክፍት እንደማለት ነው። ሳሊክ በዱባይ ኤሌክትሮኒክ ቶል ኮሌክሽን ሮድ ሲስተም ወይም በዱባይ ላይ ሳሊክ ጌት ባለበት መንገድ ላይ በምናልፍ ጊዜ መኪናችን ሳሊክ ሬጅስተር ወይም ደግሞ ሳሊክ አካውንት ያለውና ሳሊክ ታግ የያዘ መሆኑን እና በቂ ባላንስ እንዳለው እርግጠኛ መሆን ይኖርብናል። እስከ ዛሬ ባለው በተሰራው ቪዲዮ የትራፊክ ሳይን ምልክት የሆነውን ሮድ ሳይን በሶስት እንደሚከፈል፣ ሪጉላተሪ ሳይን፣ ዋርኒንግ ሳይን እና ጋይድ ሳይን፣ የዛሬው ቪዲዮ ጋይድ ሳይን ነው። ከዚህ በፊት ሁለት ቪዲዮ ሬጉላተሪ ሳይን እና ዋርኒንግ ሳይን ሰርተናል። ስለዚህ አሁን የቀረንን በቀጣይ ሮድ ማርኪንግ እና ትራፊክ ኮንትሮል ሲግናልን ይዘን እንመጣለን ማለት ነው።